ትችላለህ እና እውነት ነው። ይሄ ነገር ማለት ነው። ምክንያቱም በሜሪ እና በሀና ያለውን ነገር በዚህ ማየት እንችላለን ማለት ነው። ሜሪ በፊት ለሀና ምንም አታዝንላትም ነበረ። ምንም ምግብ ሁሉ እስከ መከልከል ድረስ፣ ያጸዳቸውን ቤት ድጋሚ እንድታጸዳ እስከ ማድረግ ድረስ እባክሽ ሜሪ አጽድቸዋለሁ ሶስት ጊዜ አጸዳሁት። እንዴት ለሶስተኛ ጊዜ የተጸዳ ቤት ታጸጅኛለች ትላል። እሱ ይገርምሻ እንደ ገና ለሰላሳ ሶስተኛ ጊዜ አጸዳሻለሁ፣ ስራሽ ምንድን ነው ትላት ነበር ማለት ነው። እንዲሁም አልጋዬ ዛሬ ዲዛይኑ መቀየር አለበት በዚህ በኩል የነበረው ወደዛ መሆን አለበት፣ ቀይሬ ቦታው መቀያየር አለበት ትላት አለች ማለት ነው። ብቻ አይን እኮ አልችለውም፣ ትልቅ ነው አልጋሽ ትላት፣ ስራሽ ምንድን ነው መሸከምንም ሸክምንም እኮ ያጠቃልላል የአንቺ ስራ እያለች ተቀለደባት ነበረ። በጣም ነበረ፣ ሀናን ምታስመርራት። እርቧት ስታለቀዝ ይሄ ለውሻ የሚሰጥ ነው እያለች የያዘችውን ምግብ በማንኪያ እንደ ውሻ ትጥልላት ነበር ማለት ነው። በጣም በቃ፣ የያዘችውን ምግብ እየደፋች ቤቱ እንደገና አዝጅ ትላታለች። ጠረጴዛ ላይ እየደፋች ምግቡን አዝጅ ትላት ነበር ማለት ነው። በጣም ነበረ። ዛሬ ግን ያ ሁሉ ነገር ተቀያይሮ ዛሬ ደግሞ ሀና በተራዋ ይሄንን ምላሽ እየሰጠቻት ነው ማለት ነው። ምክንያቱም ወንድሟም በጣም ተበሳጭቶባታል፣ ስለሆነ ከዚህ በኋላ ሀና የእኔ ፍቅረኛ እንጂ የሜሪ ሰራተኛ አይደለችም። ስለዚህ ሰራተኝነቱ አብቅቷል፣ የኔ ፍቅረኛ ነች፣ ማንም ሊያዛት አይችልም፣ ሁላችሁም ሰርታችሁ ብሎ ብሎ አውጇል ማለት ነው ዳጊ። ስለዚህ ሜሪ እንግዲህ ቤት ወልዌ ብላ መውለያ ሰጥታት እሷን በጣም ርቧታል ስለሆነ ምግብ ስላልበላች፣ ምግብ ስጭኝ ሀና እባክሽን፣ አንቺ በጣም ጥሩ ስሆንሽ እባክሽ ስጭኝ ትላሳለች ማለት ነው። ከዛ እኔ መወልወል አልቻልኩ መስራት አልቻልኩም እና ምግብ እፈልጋለሁ ስትላት፣ ምን ነው ይዛን የጠቅበሽ እኮ ስትደፊው ነበረ እኔን እንዴት ነበረ ስታደርጊኝ የነበረው የተረሳሽ እንዴ? አለቻት ሀና ማለት ነው። ሜሪል እባክሽን፣ መስራት አልቻልኩ መቆም ራሱ እያቃተኝ ነው፣ ርቦኛል ብላ ስትላት በቃ አጨክንብሽም ብላ እሷ ያስቀረችውን ትሰጣታለች ለሜሪ ሜሪ ሜሪም እንግዲህ ያንን በልታ ከጨረሰች በኋላ ሀና ባክሻ አልጠገብኩም፣ ጨምር ትላታለች። እሺ አዝጅና ቤቱን ስጨርሽ ትበያለሽ ትላታለች። አጽድቼዋለሁ እኮ ብላ ስትላት ያ መጀመሪያ ስትላት የነበረው ሜሪ እሷን ስታድርጋት የነበረው ትዝ ብሏት ገና ለሀያ ሁለተኛ ጊዜ አጸዳሽ አለው ትላታለች ማለት ነው ከዛም በጣም ትናደድ እና ታለቅሳለች ሞሊያውን ትወረውረዋለች ማለት ነው። ከዛም እንግዲህ እንደዚህ ከሆነማ ምግብ መብላት አልፈለግሽም ማለት ነው ብላ አነሳዋለሁ ብላ ስታነሳባት ምግቡን በቃ አጸዳለሁ ብላ እያጸዳች እያለ ሀና ወደ ውስጥ ስትገባ ሞሊያውን ትወረውለው እና ምንጣፉን እንዲሁም ደግሞ ጠረጴዛ ሁሉ ትጥለዋለች፣ ተናዳ ጸጉሯን እንትን እያለች ማለት ነው። ከዛም እንግዲህ ሀናም ተመልሳ ትመጣና ምን ነው የዛን የጥጋብሽ እንደዚህ እንትና አላለም ነበር እኮ እና፣ ታዲያ ለምንድ ነው እንደዚህ የምትሆኝ? ስለዚህ ትሰራ ያለሽ ገና ልብስ ታጥበ ያለሽ ምግብ ትሰራ ያለሽ፣ ትላታለች ማለት ነው። እና ዳጊም እንግዲህ አባቴ ለእኔ ነው ውክልናውን የሰጠው የቤቱን ውክልና ሁሉንም ነገር፣ ስለዚህ አንቺ ምንም ማድረግ አትችም ይላታል ማለት ነው። እባክ ወንድሜ፣ አባቴ ጋ አስደውለኝ ስትለው፣ ለምንድ ነው ማስደውልሽ? አይ የዚህ ቤትን ነገር ማወቅ አለበት ትለዋለች። ምኑ፣ ስለምኑ ነው የሚያውቀው? ሀና እንደደፈረች ማወቅ አለበት። ምን አድርጋ ነው የደፈረችሽ ብሎ ሲላት በቃ ያለውን ነገር ቤት ውስጥ ምግብም እስከ መከልከል ድረስ ያለውን ነገር መናገር እፈልጋለሁ ብላ ትላለች። ምን አረገችሽ? ገና ኮ ምግብ አልሰራሽም፣ ልብስ አላጠብሽም፣ ቤት ነው የለወልሽው። ስለዚህ ይሄ ኮ ምንም እኮ ማለት አይደለም፣ እሷ ስታደርገው የነበረው እኮ ነው ይላታል ማለት ነው። ሰራተኛዋ እያለች እንዴት ነው እኔ የምሰራው ይሄንን ሁሉ ብላ ስትል፣ ሀና አሁን ሰራተኝነቱ ተዋቅቷል። የኔ ፍቅረኛ ነች። ስለዚህ የአንቺ ሰራተኛ ልትሆን አትችልም። እራስሽ ሰርተሽ ብይ ይላታል ማለት ነው። እሷም እንግዲህ ወንድሟን ትለምነዋለች። አሁንም እንግዲህ ሜሪ ሌላ ተንኮል እያሰበች እንደሆነ ያስታውቅባታል ማለት ነው። እና መጀመሪያ ላይ እንደዛ ጥግብ ብላ ጓደኞቿን እየሰበሰበች በሀና ላይ እጅ ወደዛ አንቺ ቆሻሻንሽ ልብስ ሽላሽ ላይ ቆሽሾ እንደዚህ ብሎ ምናምን እያለች በጣም በቃ ስታጥላላት የውሻን አልንኳን ክብር አትሰጣትም ነበረ ማለት ነው። እና በጣም ነበረ የምታጥላላት እንጂ ከዚህ አምጪ ምግብ ሰርታ ድጋሜ ስሪ የሰራችው ምግብ አይጣፍጥም እንደዚህ ነው እያለች በጣም ትደፋ ነበረ። ዛሬ ግን ያንን ምግብ ለሽታው እንኳን አጣችሁ ማለት ነው። አንዳንዴ የምናደርጋቸው ግፎች በልክ ቢሆኑ ጥሩ ነው። ሰው በኛ ላይ ግፍ የስራብን እንጂ በሰው ላይ ግፍ መስራት ጥሩ አይደለም ማለት ነው። እና ዛሬም እንግዲህ ሀና ዛሬ እሷ ሆና ተረኛ ይኸው ያንን ብድሯን እየመለሰች ነው ያለችው ማለት ነው። ሜሪ በጣም ተጫውታባታለች። በጣም ግፍ ሰርታባታለች። ሀናም እንግዲህ በጣም እሺ ከማለት ከመታዘዝ ውጭ ሌላ ምንም ቃላት አይወጣትም ነበር ማለት ነው። እየራባት እያለቀሰች፣ እየከፋት ብዙ ነገር እየሆነች ነበረ እዛ ቤት ውስጥ የኖረችው ማለት ነው። ያን ሁሉ ተቋቁማ ዛሬ ግን ያ ነገር አልፎ ከዳጊ ጋር ሆና እንግዲህ ይኸውና፣ ሜሪ ዛሬ ወደ ታች ወርዳ ማለት ነው። እስኪ ረባት ድረስ እስክታለቀስ ድረስ ነው። የሁሉ ጥጋብ ያሁሉ ፎቶ እየተነሳች ሀና ስትወለውል ድንገት ከገባች አንቺ ገባሽ ስልክ የውስጥ ቆሻሻ ነሽ አንቺ እያለች ታንኳሸሻት ነበር እንጂ ከዚህ ላይ ወልዌ ብላ እንደገና ይጂ ከዚህ እያለች እያንቋሸሸች ነበር የምታባረራት ማለት ነው። ያ ጊዜው ሁሉ አልኩ እንግዲህ ዛሬ ሀና በተራዋ ስለዚህ በጣም አንዳንዴ የምናደርጋቸውን ነገሮች በልክ ብናደርጋቸው ጥሩ ነው። ምክንያቱም በሰው ላይ ግፍ መስራት መጨረሻ ዋጋ ሊያስከፍለን ይችላል። ምክንያቱም የመጀመሪያው ሲሆን ዋናው የመጨረሻው ነው። ከዚህ ድራማ በጣም ብዙ ነገር መማር እንችላለን ማለት ነው። ልብ ብለን ካስተዋል ነው ከሰማ ነው ካዳመጥ ነው ብዙ ነገር መማር እንችላለን። አንዳንድ ጊዜ የቤት ሰራተኞቻችንን የምንንቅ ሰዎች ትንሽዬ ቆሸሽ ያለ ልብስ፣ አሮጌ ትንሽ አርጀት ያለ ልብስ የለበሰን ሰው እንደ ዝቅ አድርገን የምንመለከት ሰዎች ግን ከዚህ ብዙ ትምህርት ልንወስድ ይገባናል ማለት ነው። ምክንያቱም አንዳንዴ ነገሮች ይቀያየሩ እና ያልሆነ ቦታ ላይ ልንገኝ እንችላለን ማለት ነው። ስለዚህ አወዳደቃችን እንዲያመር ከፈለግን መልካም ነገር እንስራ። ለመልካም ነገር እኮ ረፍዶ አያውቅም። መልካም ነገር ብንሰራ በፈጣሪያችንም ዘንድ በሰውም ዘንድ ተወዳጅ ነው የምንሆነው ማለት ነው። ዛሬ የምናደርጋቸው መልካም ነገሮች ለነገ ፍሬ ያፈርተው እኛን ሆኖ ነው የሚከፍሉን ማለት ነው። ግን ዛሬ ላይ የምናደርጋቸው የምንዘራቸው ዘሮች፣ ዛሬ ላይ የምናደርጋቸው መጥፎ ነገሮች ነገ ደግሞ እኛ ነው መልሰው ይጎዱናል። ማለት ነው ስለዚህ ከዚህ ድራማ በጣም ብዙ ነገር መማር እንችላለን። በጣም ብዙ ነገር ማለት ነው ሜሪ የምታደርጋቸው ነገሮች። ውድ አድማጅ ተመልካቾች እንግዲህ በዛሬ ያልኳቸው ይህንን ይመስላሉ ማለት ነው። በቀጣይ ክፍል ደግሞ እስከምንገናኝ ጀርን ቆይ እያልኩኝ ቪዲዮን ከወደዳችሁት ላይክ፣ ሼር ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። ስለነበረን ቆይታ አመሰግናለሁ። ላይክ ግን ማድረግ አዘው መልካምነት አያስከፍልም። ዛሬ የምናደርጋቸው መልካም ነገሮች ለነገ ስንቅ ነው የሚሆኑ እና መልካም ነገር ማድረግ እንጀምር።